ዛሬ የእስራኤል የውጭ ጉዳይ ሚኒስትር ኢትዮጵያ መጥተው በዚህ ጉብኝታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም እናከብራት በጣም እንወዳት ቤተክርስቲያን ናት። በታሪክም በባህልም እንደዚሁም ደግሞ በተለያየ መልኩ ከኛ ጋራ ያለች ናት፣ እኛም ደግሞ ከእሷ ጋር ነን በማለት ነው የጎበኙት። ቅዱስነታቸው ጋራም ብዙ ተወያይተዋል። በተለይ በተለይ በግንኙነታችን፣ እንደዚሁም ደግሞ በደር ሱልጣንና እስራኤል ባሉ ገዳማቶቻችን በአጠቃላይ ችግሮቹንም መፍትሄዎቻቸውንም ተነጋግረዋል። በዚህ ላይ የቅዱስነታቸውም በተለይ ለሁለቱ ሀገሮች እንደ አባትነት ያስተላልፉት መልእክት ካለ ብፁዕ አባታችን፣ እንግዲህ ከዓለም ሀገራት በአብዛኞቹ ኢትዮጵያ ጋራ ግንኙነታቸው የጠነከረ በረታ ነው። በተለይ ደግሞ ከእስራኤል ጋር እጅግ ታሪካዊ ረጅም ርቀት የተጓዘ ስለሆነ ሁለቱ ሀገሮች እንደ ሀገር፣ እንደ ህዝብ፣ እንደ ባህል፣ እንደ ታሪክ በአንድ ላይ ይራመዱ የበለጠ ውጤታማ ይሆናሉ፣ ለሕዝቦቻቸውም ለሀገራቸውም፣ ለባህላቸውም፣ ለሌላ ለታሪካቸውም ብለው አስተላልፈዋል፣ ብራኪም ሰጥተዋል። የእስራኤል የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣን ላይ ያሉ እዚህ ቦታ መጥተው ቅዱስነታቸውን ቡራኬም ተቀብለው አናግረው ሄደዋል። በተለይ ከሁለቱ ሀገራት ግንኙነትም አንጻር እንዲህ ትልቅ ባለስልጣን መጥቶ ቅዱስነታቸውን ጠይቆ ጎብኝቶ ቡራኬ ተቀብለው ሲሄዱ ያለውን ግንኙነት እንደ አለም አቀፍም እንደ ሀገር ምን ያሳያል? ይሄ እንግዲህ በእውነት ለሌላውም ትምህርት ነው ብዬ ያስባለሁ። ሌሎችም እንደዚሁ እየመጡ አግኝተው ቅዱስነታቸውን ምራቸው የተቀበለው የቤተ ክርስቲያኒቷን ትልቅነት የቤተ ክርስቲያኑ የክርስቲያኑና የአማኞቹንም ደግሞ አክብሮት የሚያሳይ ነው እና በዚሁ ልክ ቀጣዩን ቀጣይ ነገሮችም እንደዚሁ ይሄዳሉ ብለን ተስፋ እናደርጋለን። በተለይ የእስራኤል ውጭ ጉዳይ ሚኒስቴር በእንዳይነ መልኩ ትኩረት ሰጥተው ወደዚህ መጥተው ቅዱስነታቸውን አግኝቼ እነጋገራልን ቤተ ክርስቲያኗንም በገዳማት እስራኤል ላይ ደግሞ ትልቅ ይዞታ ብዙ ካላቸው አብያተ ክርስቲያናትና አገሮች ኢትዮጵያ ናት አንዷ። ደግሞም በደር ሱልጣን የጥቁር ሕዝቦች አሻራ ያለበት ነው። ደር ሱልጣን እንዲቀላል አይደለም። ስለዚህ እስራኤል መንግስት በትኩረት ያየዋል፣ እኛም በትኩረት እናየዋለን። ሌሎቹም ደግሞ ለመውሰድ የሚፈልጉ ብዙ ይታገላሉ። እኔ የደር ሱልጣን ጉዳይ ብዙ ትኩረት ተሰጥቶ ተወረጋይተናል። ከዚያ በበለጠ ደግሞ ይሄ የመንግስትም የሕዝብም ደግሞም ደግሞ የአፍሪካ ከአፍሪካም አልፎ የጥቁር ህዝቦች ሁሉ መኩሪያና ስፍራ ነው፣ ታሪክ ነው ብዬ አምናለሁ። በዚህ አይነት መልኩ ነው ውይይቱም ሰፋ ብሎ የተነጋገር ነው። ስለዚህ ትልቅ ነው ውይይቱ። It was very moving to meet with His Highness and to hear his words of wisdom. Uh, we come to a place of believers, and we are also believers.